እንግሊዝ ፕሪምየር ሊግ የ12 ተኛ ሳምንት ጨዋታዎች ትናንትናም ነበሩ። ሁለት ጨዋታዎች አስቀድሞ የተደረገው ጨዋታ ሊድስ ዩናይትድን ካስቶን ቪላ ጋር ያገናኘ ጨዋታ ነበር ኤላንድ ሮድ ላይ። ይህንን ጨዋታ አስቶን ቪላ ሁለት ለአንድ አሸንፏል። አስቀድሞ ግን ሊድስ ነበር ጎል ያገባው። ሰምንተኛው ደቂቃ ላይ ሉካሰን ሜቻ ባገባው ጎል ይመራ ነበር የዳንኤል ፋርከ ቡድን። ነገር ግን ሞርጋን ሮጀርስ በሁለተኛው አጋማሽ አርባ ስምንተኛው እና ሰባ አምስተኛው ደቂቃ ላይ ያገባቸው ጎሎች አስቶንቪላን ሶስት ነጥብ እንዲወስድ አድርገውታል። ሰባ ሰባተኛው ደቂቃ ላይ ዶሚኒክ ካልቨርት ሌዊን የቀድሞ የኤቨርተን ተጫዋች ጎል ቢያገባም በጎሉ በሚቆጠርበት ሂደት ግን ኳስ በእጅ ተነክቷል በሚል በቪአር ከታየ በኋላ ተሽሯል። ኳሱ አስቶን ቪላ ትላንትና ድል ማድረጉን ተከትሎ ሀያ አንድ ነጥብና አራት የጎል ክፍያ ይዞ አራተኛ ደረጃ ላይ ተቀምጧል። በሊቨርፑል ተደናቅፎ የነበረው የማሸነፍ ጉዞ በሶስት ተከታይ ድሎች እንደዚሁ ቀጥሏል። የውድድር ዘመኑ ሲጀምር በጥሩ ሁኔታ አልነበረም፣ የጀመረው በተከታታይ ጨዋታዎች ጎል አስቆጥሮ ከመምራት እንዲያውም ነጥብ ይጥልም ጭምር ነበር። ጎሎች ለማስቆጠር የሚቸገርባቸው አይነት ጨዋታዎች ነበሩባት፣ በውጤት አስጠብቆ መውጣት የሚቸገረው አይነት ቡድን ነበር፣ ካልተሳሳትኩ በመጀመሪያዎቹ አራት አምስት ሳምንታት። ነገር ግን ከዛ በኋላ ኡናይ ሜሪ ለቡድናቸው የውጤት ማጣት ችግር መፍትሄ አግኝተውለት አሁን ቡድናቸው ከዚህ ከወገብ በላይ ብቻ ሳይሆን ከመሪዎቹ ተርታ ቢያንስ ከአንደኛ እስከ አራተኛ ካሉት ቡድኖች መካከል እንዲቀላቀል አድርገውታል እና በጣም ጥሩ የሚባል ውጤትን ነው እያስመዘገበ የሚገኘው። ቪላ ሊድስ ዩናይትድ በአንጻሩ 11 ነጥብና 11 ጎሌዳ ይዞ የወራጅ ቀጠና ውስጥ ነው የሚገኘው የ18ኛ ደረጃ ላይ። ሶስተኛ ተከታይ ሽንፈቱ ነው በትላንትና እንግዲህ የገጠመው። ካለፉት ስድስት ጨዋታዎች ዌስታምን ከማሸነፉ በስተቀር ሁሉንም ጨዋታዎች ተረቷልና በቅርብ ሳምንታት የውጤት ማጣት እየገጠመው የሚገኝ አይነት ቡድን እንደሆነ እያየ ነው የምንገኘው። ተጠባቂ የነበረው ጨዋታ ኤምሬትስ ላይ አርሰናልን ከቶተናም ጋር ያገናኘው የሰሜን ለንደን ደርቢ ጨዋታ ነበር። ለ212ኛ ጊዜ የሚደረገው የሰሜን ለንደን ደርቢ ጨዋታ ሊያንድሮ ትሮሳር 36ኛው ደቂቃ ላይ እንደዚሁም ደግሞ ኤቤሬቺ ኤዜ 41ኛው፣ 46ኛውና 76ኛው ደቂቃ ላይ ጎሎች አስቆጥረው፣ በተለይ ደግሞ ኤቤሬቺ ኤዜ ሶስት ጎሎች አስቆጥረው ሀትሪክ ሰርቷል። ከበርካታ ዓመታት በኋላ ኦልሞስት ከ47 ዓመታት በኋላ በሰሜን ለንደን ደርቢ ሀትሪክ የሰራ ተጫዋች መሆኗል። ሪቻርድሰን 55ኛው ደቂቃ ላይ የዳቪድ ራያን ከጎሉ መስመር መውጣት ተከትሎ ወይም ደግሞ ከዚህ ከጎል ክልሉ መውጣት ተከትሎ በጣም አስደናቂ ጎል ከመሀል ሜዳ አካባቢ እንደዚሁ ያስቆጥሮበታል። ለአርሰናል ሁሉም ጥሩ የሆነበት ሳምንት ነበር ይህ ሳምንት። በተለይ ደግሞ ቅዳሜ ዕለት ማንቸስተር ሲቲ በኒውካስል ዩናይትድ ተሸነፈ። ከዛ ባሻገር ምንም እንኳን በዚህ አሁን ላይ በዋንጫ ፉክክር ውስጥ አለበት ብሎ ለመናገር ከባድ ቢሆንም ሊቨርፑልም እንደዚሁ በሜዳው በኖቲንጋም ፎረስት ሳይጠበቅ ከአስደንጋጭ ይሄ መጥፎ የሆነ የጨዋታ እንቅስቃሴ ጋርም ጭምር ነበር የተሸነፈውና ትናንትና ደግሞ እንደዚሁ ከዚህ ከሀገራት ጨዋታዎች እረፍት መልስ እንደዚህ አይነት ትልቅ ጨዋታን ማሸነፍ አንድም አንድ ክለቦች በምንም አይነት የውጤት መሰረት ላይ የሆኑ ወይም ደግሞ በምንም አይነት የውጤት መንገድ ላይ የሆኑ ደርቢዎችን ማሸነፍ የሚሰጣቸው የተለየ ስሜት አለ። ለምን ወራጅ ቀጠና ውስጥ የሚገኙ ክለቦች አይሆኑም? ደርቢዎችን ማሸነፍ ለደጋፊዎች የሚሰጠው የተለየ ስሜት አለ እና ያንን በማድረግ ውስጥ እንደገና ደግሞ የሊግ መሪነትን ማጠናከርና ከተከታዮች ጋር ያለን የነጥብ ልዩነት ማስፋት ራሱ የሚሰጠው የተለየ ስሜት አለ። ትላንትና አርሰናል እና ደጋፊዎቹ ያንን ነገር ኤክስፒሪየንስ ያደረጉት ይመስለኛል። ጨዋታው የመጀመሪያው አጋማሽ ከዳኛው ፊሽ ካንሰቶ የአርሰናል ተጫዋቾች ይህ በእኛ ግዛት የሚካሄድ ጨዋታ ነውና ማሸነፍ አለብን በሚል አይነት ስሜት ያደረጉት ጨዋታ ነበር የነበረው። ገና ሶስተኛው ደቂቃ ላይ የቤሬቼዜ በሚኪ ቫንደቤን እና በክርስቲያን ሮሜሮ መካከል ከፍ አድርገው የሰጠውን ኳስ ዴክላን ራይስ ወደ ጎልነት ሊለውጠው ሞክሮ ነበር፣ ነገር ግን ጊየርሞ ቪካሪዮ ነበር መመልሶበት እንጂ ገና በጠዋቱ ጎል አስቆጥሮ አርሰናል መሪ መሆን የሚችልበት እድል ነበር። ግን በቶተናም እጅግ ጥንቃቄን የመረጠ አቀራረብ ምክንያት ፍጥነት ያልነበረውን ጨዋታ በመጀመሪያዎቹ 335 ደቂቃ ተመልክተን ነበር። ግን ሙሉ በሙሉ ወደ አንድ አቅጣጫ ብቻ ይደረግ የነበረ ጨዋታ ነበር። ወደ ቶተናም የጎል ክልል ብቻ ይደረግ የነበረ ጨዋታ ነበር። አጠቃላይ የመጀመሪያው አጋማሽ ላይ በተለይ የተመለከት ነው ጨዋታ ሰላሳ ስድስተኛው ደቂቃ ላይ ሚካኤል ሜሪኖ የትሮሳርድን ሩጫ ና የቶተናም ተከላካዮችን ትኩረት ማጣት አይቶ ወደ ሳጥን የላከውን ኳስ ሊያንድሮ ትሮሳር ኳሱን የመቆጣጠር ይሄ አቋቋሙን የማስተካከል በቂ ጊዜ ነበረው እና ያንን ሁሉ አድርጎ ነው ኳሱን ወደ ጎልነት የቀየረው ነ ቡድኑ መሪ ያደረገው። በእርግጥ ጎሉ ሲቆጠር የሚኪ ቫንደቤነ ነገር ጨርፎ ነው የተቆጠረው፣ ግን ይሄ የቶተናምን ተከላካዮች የትኩረት ማጣት የቶተናምን ተከላካዮች ድክመት በሚገባ ያሳየ ጎል ነው ያስቆጠረው። የቶተና ምላሽ ለመስጠት ኮምፓክት የነበረ ይሄ የዚህ ወይም ደግሞ ጥቅጥቅ ብሎ መከላከል ላይ አተኩሮ የነበረው የጨዋታ አቀራረባቸውን በተወሰነ መልኩ ላላ ማድረግ ነበረባቸው እና ያ ላላ ያደረጉት መከላከል ውቅር ግን በድጋሚ በአርሰናል አጥቂዎች ተጋልጦ ተቀጥቷል። አርባ አንደኛው ደቂቃ ላይ በቀይ መስመር በኩል ትሮሳርድ፣ ሳካና ጁሪን ቲምበር ተቀናጅተው ቲምበር ያሻማው ኳስ ቢመለሰም ዴክላን ራይስ መልሶ ለኤቬሬቼ ዘ ያቀብሎት ኤቬሬቼ ዘ ወደ ጎልነት ቀይሮት የቡድኑ መሪነት እንደዚሁ አስፍቷል። እንደነበረው ብልጫ አርሰናል በመጀመሪያ አጋማሽ ከሁለት በላይ ጎሎችን ማስቆጠር ይገባው ነበር። ነገር ግን የቪካሪዮ ጥረት የቶተናሙ ግብ ጠባቂ ጥረትና ያው ይህ አንዳንድ ጊዜ እድልም አለመኖር ቡድኑ ከዛ በላይ ጎሎችን እንዳያስቆጠር አድርጎታል። የመጀመሪያው አጋማሽ ሲጠናቀቅ አርሰናል አጠቃላይ ስምንት ሙከራዎችን አድርገው አራቱ ኢላማቸውን ሲጠብቁ እንደዚሁም ሁለቱ ወደ ጎልን ሲቀየሩ በቶተናም በኩል አንድም ኢላማውን የጠበቀም ያልጠበቀም ሙከራም አልነበረም እና ፍጹም ብልጫ ነበረው አርሰናል የኳስ ቁጥጥር፣ የሙከራም ይሄ የተጋጣሚ ሜዳ ላይ አብዝቶ ኳስን በመያዝ እንደዚሁም ደግሞ ተጋጣሚ ወደ አርሰናል ሜዳ እንዳይገባ የቶትናም ተጫዋቾች ወደ አርሰናል ሜዳ በሚገባው መጠን እንዳይደርሱ በማድረጉም በኩል አጠቃላይ ይሄ ጨዋታን በመቆጣጠሩ በኩል የተዋጣለት አጋማሽን አሳልፎ ነው ወደ እረፍት የወጡት። ሁለተኛው አጋማሽ እንዲሻሻል ሲጠበቅ የነበረው ቶትናም ተስፋ የቆረጠው ገና በጀምሩ ነበር። ገና ጨዋታው ሁለተኛው አጋማሽ በጀመረ በ ሰላሳ አምስተኛው ሰከንድ ሌላ ከቀይ መስመር የተነሳ ኳስ በጁሪን ቲምበር ላይ በደቼ ዚ ያቀበሉት ዜ ለራሱ ሁለተኛው ለቡድኑ ደግሞ ሶስተኛውን ጎል አስቆጥሯል። አጋማሹ በተጀመረ በሰላሳ አምስተኛው ሰከንድ የተቆጠረ ጎል ነው እና ምን ያክል ይሄ በእንደዚህ አይነት አጋጣሚዎች ላይ ትኩረት ማድረግ አለመቻል ቡድንን እንደሚጎዳ ማሳያ ነው። ምክንያቱም ሁለት ለዜሮ ሆኖ እረፍት የወጣ ቡድን እንግዲህ እረፍት ላይ በሚኖር የመልበሻ ክፍል ውይይት፣ እንደዚሁም ደግሞ አሰልጣኞቹ በሚወስኗቸው ታክቲካዊ ውሳኔዎች ወደ ጨዋታው ልንመለስ እንችላለን የሚል እምነት ይኖረው ነበር። ነገር ግን ልክ እንደተመለሱ ገና እቅዳቸው መተግበር ሳይጀምሩ ሌላ ተጨማሪ ጎል ግን ሲቆጠረባቸው ቡድኖች ወዲያው ተስፋ መቁረጥም ይታይባቸዋል። የአሰልጣኞቹ ሁለተኛ የጨዋታ አቀደም ይበላሻል ብዙ ጊዜ እና በቶተናም በኩል የገጠመው ያ ነው። የአርሰናል የበላይነት እንደዚሁ ቀጥሎ ነበር። በሁለተኛውም አጋማሽ በአግባቡ ወደ ጨዋታው መግባት የቸገራቸው የቶተናም ተጫዋቾች ቢያንስ መጽናኛ የሚሆን ጎል ግን አግኝቷል። 55ኛው ደቂቃ ላይ ዣኦ ፓሊኒያ ከማርቲን ዙቢመንዲ ያስጣለውን ኳስ ሪቻርልሰን ልክ ኳሱ እንደደረሰው የዳቪድ ራያን ከጎሉ ክልል ለቆ መውጣትን ተከትሎ ወደ ጎሉ የመታውን ኳስ ዳቪድ ራያ ኳሱን ለማዳን ያደረገው ጥረት አየር ላይ ያለ የነበሩትን ሞመንቶች በምስሎች የተለያዩ ማህበራዊ ትስስር ገጾች ላይ ሲዘዋወሩ እየተመለከትን ነበርና በጣም ጥሩ ግብ ጠባቂ ነው ዳቪድ ራያ። ምንም ጥያቄ የለውም። ግን ደግሞ በዚህ መጠን ይሄ የራስ መተማመኑ ከልክ ያለፈ ሲሆን ቡድን ዋጋ እንደሚያስከፍል የሚያሳይ አይነት ጎል ነው የተቆጠረበት ይሄ ጎል ሲቆጠር በዚህ የውድድር ዘመን ኤምሬትስ ላይ የተቆጠረው ሁለተኛው የሊግ ጎል ነው። ከዚህ በፊት ብቸኛው ጎል ኤምሬትስ አርሰናል ላይ በሜዳው የተቆጠረበት ጎል አርሊንግ ብሮቶላንድ አንድ ላንድ በተለያዩበት ጨዋታ ላይ ያስቆጠረው ጎል ነው እና አርሰናል በተለይ ደግሞ በሜዳው እንዴት አይነት የማይቀመስ የማይሸነፍ ብቻ አይደለም ጎል እንኳን የማይገባበት አይነት ቡድን እንደሆነ ማሳያ ነው እና ስድስት ጨዋታዎችን አድርጎ ሁለት ጎሎች ብቻ የተቆጠሩበት ቡድን ነው በሜዳው ቢያንስ እስካሁን ድረስ። ባገኙት ጎል መንጣት የነበረባቸው የቶተናም ተጫዋቾች የተጋጣሚዎቻቸውን አግሬሽን ግን መቋቋም አልቻሉም፣ ወይም ደግሞ የአርሰናል ተጫዋቾች መልሰው ጨዋታውን እንደመቆጣጠር ያደረጉትን ጥረት ግን መቋቋም አልቻሉም። በቶማስ ፍራንክ በኩል የተደረጉ ቅያሬዎችም እምብዛም አልሰሩም። የመከላከል ውቅራቸውን ለማጥቃት ሲሉ ያፈረሱት የቶተናም ተጫዋቾች ኤቤሬቺ ኤዜ ሃትሪክ በሰራበትና የቡድኑ መሪነት ወደ አራት ለአንድ ባሰፋበት ጎል እንደዚሁ ተቀጥቷል። ተጨማሪ ጎል ማግባት ይችል ነበር። ራሱ ኤዜ ብቻውን አራት ጎሎች ማስቆጠር ይችል ነበር፣ ከጥቂት ደቂቃዎች በኋላ ነገር ግን ጌርሞ ቪካሪ አውጥቶበታል። አርሰናል አራተኛ ተከታታይ የሰሜን ለንደን ደርቢ ድሉን ያስመዘገበው አጠቃላይ እስካሁን ድረስ በሊጉ ካደረጋቸው 12 ጨዋታዎች 29 ነጥብና 18 የጎል ክፍያ ሰብስቦ ሊጉን እየመራ ነው የሚገኘው ከቼልሲ በ6 ከሲቲ በ7 አራተኛ ደረጃ ላይ ከሚገኘው ቪላ በ8 ነጥቦች በልጦ ማለት ነው። ኤቨሬቼይዝን አለን ሰንደርላንድ የተባለ የአርሰናል ተጫዋች 1978 ታኅሣሥ ወር ላይ ሃትሪክ ከሰራ በኋላ በዚህ በደርቢው ጨዋታ ላይ ሶስት ጎል ያገባ አራተኛ ተጫዋች ሆኗል። በታሪክ ማለት ነው። ዴክ ቴድሬክ ለ1934 ለአርሰናል ቴሪ ዳይሰን 1961 ላይ ለቶተናም እንደዚሁም ደግሞ አለን ሰንደርላንድ 1978 ላይ ለአርሰናል እንደዚሁ ሃትሪክ የሰሩ ተጫዋቾች ናቸው። በሰሜን ለንደን ታሪክ እና የበረሸ ዜ አራተኛው ተጫዋች ሆናል። እንግዲህ በእነዚህ ሁለት ክለቦች በጣም ድንቅ የሚባሉ አጥቂዎች ወይም የማጥቃት ባህር ያላቸው ተጫዋቾች አልፈዋል። ቴሪዮን ሪና ሀሪኬንም ብቻ ማንሳት በቂ ይመስለኛል። ለዚህ ግን እነዚህ ተጫዋቾች ያላደረጉትን ነገር አዲሱ ፈራሚ ቤሬቺ ኤዜ አድርጎታል። ዛሬም በሊጉ አንድ ጨዋታ ይደረጋል። ማንቸስተር ዩናይትድ ከኤቨርተን ኦልድ ትራፎርድ ላይ ምሽት አራት ሰዓት ላይ ይገናኛሉ። አምና የሩበን አሞሪም የመጀመሪያ የማንቸስተር ዩናይትድ ድል ነበር፣ ይህ ተመሳሳዩ ፊክስቸር ማለት ነው። አራት ለዜሮ ነበር ያሸንፉ ጆሹዋ ዜርክዜና ማርከስ ራሽፎርድ ሁለት ሁለት ጎሎችን አግብቶ ከጨዋታ መጠናቀቅ በኋላ ብዙ ውዳሴ ሲቀርብለት ቆይ ግድ የላችሁም አውሎ ነፋሱ እየመጣ ነው ብሎ ነበር። ከዛ በኋላ ዩናይትድ በታሪኩ በተለይ በዚህ የእንግሊዝ ፕሪምየር ሊግ ተብሎ ከተጀመረ ጊዜ በኋላ በጣም አስከፊ የሚባሉ ውድድር ዘመን እንዲያሳልፍ ና አስራ አምስተኛ ደረጃ ይዞ እንዲያጠናቀቅ ሆኖ ነበረ። ያንን እንድል ጨምሮ ያው በዚህ ውድድር ዘመንም ጭምር ካደረጋቸው ሰላሳ ስምንት የሊግ ጨዋታዎች አስራ ሁለቱ ብቻ ናያሸንፈው ግን በዚህ ውድድር ዘመን በጣም የተሻለ የሚባሉ ዩናይትድን እያየን ነው የምንገኘው። ሮበና ሞሪም ተጠይቆ ነበር ስለዚህ ለውጥ አለ። በቡድን ውስጥ ያለፉትን ተከታይ ጨዋታዎች አልተሸነፍንም፣ ግን በዚህ ክለብ ደግሞ አለመሸነፍ ብቻ በቂ አይደለም እና ወደ ማሸነፍ ወደ አሸናፊነት መመለስ አለብን የሚል አስተያየቱን ሰጥቷል። አውሎ ነፋሱ ድጋሚ ይመጣ ይሆን ተብሎ ተጠይቆም ነበር። ሊመጣ ይችላል፣ አይሆንም አይደለም ግን ደግሞ እኛ ዝግጁ ነን የሚል አስተያየትን ሰጥቷል። ዩናይትድ 18 ነጥብ እና አንድ የጎል ክፍያ ይዞ አስረኛ ደረጃ ላይ ነው የሚገኘው። ዛሬ ካሸነፈና ከሶስት በላይ ጎሎችን የሚያስቆጥር ከሆነ እንደዚሁ ወደ አራተኛ ደረጃ ከፍ የሚልበት እድል አለ። ካስቱን ቪላ አራተኛ ደረጃን የሚረከብበት እድል አለ። በኤቨርተን በኩል ደግሞ ዛሬ የሚያሸንፍ ከሆነ ያው ነጥቡን ከዩናይትድ እኩል ማድረግ ይችላል። በዩናይትድ በኩል ሀሪ ማጓየር እና እንደዚሁ ደግሞ አጥቂው ቤንጃሚን ሸሽኮ በጉዳት ምክንያት የማይኖሩ ተጫዋቾች ናቸው።